የመቀለ ቅርንጫፍ እንባ ጠባቂ ተቋም በተፈጥሮ አካል ጉዳተኞች መሬት የማግኘት መብት ላይ ክልከላ መኖሩን ተናገረ። የመቀሌ ቅርንጫፍን ባጠባቂ ተቋም ጽፈት ቤት በአዲግራ ከተማ 40 የተፈጥሮ አካል ጉዳተኞች መኖራቸውን አስታውቋል። በተፈጥሮ ሳይሆን በተለያዩ ምክንያቶች ለአካል ጉዳት የተጋለጡ ሰዎች ጠንካራ ማህበር ያላቸው ሲሆን ከቀበሌ ጀምሮ እስከ ክልል ማህበሩ እነዚህን ሰዎች ለ140 ካሬ ከከተማ ልማት ፍቃድ እንዲያገኙም ተደርጓል። የተፈጥሮ አካል ጉዳተኞች ግን ጠንካራ ማህበር የሌላቸው ሲሆን የእነሱ መብት ለመጠበቅ የሚደረገው እንቅስቃሴ አነስተኛ መሆኑን ተነግሯል። የመቀሌ ቅርን ጫፍ እንባ ጠባቂ ተቋም ጽህፈት ቤት ኃላፊ አቶ ፀሐዬ አምባዬ በአዲግራ ከተማ አርባ የተፈጥሮ አካል ጉዳተኞች መኖራቸውን ገልጸው የተፈጥሮ አካል ጉዳተኞች በመሆናቸው ብቻ ተገቢውን ካሬ መሬት ለማግኘት መብት እንደሚከለከሉ ለብስራት ራዲዮ ተናግረዋል። በዚህም የተነሳ እነዚህ አካል ጉዳተኞች መቶ አርባ ካሬ ሳይሆን ሰባ ካሬ ነው የሚገባቸው የሚል ክርክር ተነስቶ እንደነበረም ኃላፊው አንስተዋል። እነዚህ አካል ጉዳተኞች እኛ መቶ አርባ ካሬ ይገባናል የሚል ቅሬታ ባቀረቡ ምላሽ ባለማግኘታቸው ወደ ክስ መግባቱም ተገልጿል። በክሱ መሰረት ጽህፈት ቤቱ በአካል ጉዳተኞች ላይ በማንኛውም ጉዳት ዙሪያ አድሎ ማድረግ አግባብ አለመሆኑን በመከራከር በመጨረሻም እነዚህ ተፈጥሮ አካል ጉዳተኞች ውሳኔ አግኝተው ሜትር ካሬ መቀበላቸው ተገልጿል። በዲጂታል ኤጀንሲ በስራ ልምድና ፍሪላንስ ዙሪያ የነበሩ ክሶች በአስፈጻሚ አካል ምላሽ ባለማግኘታቸው ወደ ክስ ተመስርቶባቸው በፖሊስ በተሰጣቸው መጥሪያ መሰረት ወዲያውኑ ውሳኔ ማግኘታቸው ነ አቶ ጸጋዬ ጨምረው ገልጸዋል፣ ስትል መባወርቅን ዘግባለች። በደብረ ማርቆስ ከተማ አንድ ሚሊዮን ብር ካላመጣሽ በሚል የእገታ ወንጀል የፈጸሙና ሲደራደሩ የነበሩ ተከሳሾች በእስራት ተቀጡ። በደብረ ማርቆስ ከተማ ነዋሪ የሆኑት አንደኛ ለመስገን ካከች ሁለተኛ እሱ ባለው ጥበብ ሶስተኛ እድሜ አለም ታገለ የተባሉ ግለሰቦች መጋቢት አስር ቀን ሁለት ሺ አስራ ሰባት ዓመተ ምህረት ከምሽቱ አንድ ሰዓት ላይ በከተማው ከአንዲት ግለሰብ ቤት በኃይል ገብተውና አግተው አንድ ሚሊዮን ብር እንዲሰጣቸው ሲጠይቁ እንደነበር ተገልጿል። ግለሰቧ በሰዓቱ ምንም ብር እንደሌላትና በቀጣዩ ቀን የጠየቁትን ገንዘብ አፈላልጋ ጋር እንደምትሰጣቸው ታግባባቸዋለች። አጋቾቹም ገንዘቡን ከመስጠቷ በፊት ለጸጥታ ኃይሎች ይሁን ን ለማንኛውም ግለሰብ ስለ ጉዳዩ ብትናገር እንደሚገሏት በማስጠንቀቅ ወጥተው ይሄዳሉ። ከወጡም በኋላ ከግለሰቧ ጋር የስልክ ንግግር እያደረጉ እሷም የተጠየቀችውን ገንዘብ መጠን እንዲቀንሱላት ትለምናቸዋለች። ከብዙ የስልክ ልውውጥና መነጋገር በኋላ ገንዘቡ ወደ ሶስት መቶ ሺህ ብር እንዲወርድላት መስማማታቸው ተነግሯል። ግለሰቧ መጋቢት አስራ አንድ ቀን ሁለት ሺ አስራ ሰባት አመተ ምህረት ወደ ፖሊስ ጣቢያ በመሄድ ጉዳዩን በማመልከት ለገንዘብ ጠያቂዎቹ ደግሞ የጠየቁትን ብር እንደያዘች እና የት መገናኘ ማግኘት እንዳለባቸው እየነገረቻቸው እነሱም መቀበያ ቦታ ያመቻቻሉ። ገንዘብ ጠያቂዎቹ ግለሰቦች ላይ ተደጋጋሚ የስልክ እየደወሉ ቦታ ይቀያይራሉ፣ መልሰው በመደወል የቀጠሯትን ቦታ ይቀያይራሉ። ከሶስት ጊዜ የቀጠሮ መለያ በኋላ ስውርና ምቹ ያሉት ቦታ ላይ ገንዘቡን ይዛ እንድትመጣ መቅጠራቸውና መስማማታቸው ተጠቁሟል። የደብረ ማርቆስ ከተማ አስተዳደር ፖሊስ መምሪያ አባል ገንዘብ ሊቀበሉ ሲወጡ በቁጥጥር ስር መዋላቸውም ተገልጿል። ግለሰቦቹ በከተማው የእገታ ጥንታዊ ዘረፋና የግድያ ወንጀሎችን እንደሚፈጽሙ ተጠቁሞ ሲፈለጉ መቆየታቸውም ተገልጿል ግለሰቦቹ ገንዘብ ሊቀበሉ እጅ ከፍንጅ ከተያዙ በኋላ በመኖሪያ ቤታቸው በተደረገ ፍተሻ ሁለት ክላሽ ከ55 ጥይት ጋር አንድ ሽጉጥና ጎራዴ መገኘቱም ተናግሯል ፖሊስም ጉዳዩን አጣርቶ መዝገቡን ለአቃቤ ህግ በመላክ ክስም መስርቷል የምስራቅ ጎጃም ዞን ከፍተኛ ፍርድ ቤት ሰኔ 3 ቀን 2017 ዓ ም በዋለው ችሎት ተከሳሾች ህገ መንግስት መብታቸው ተጠብቆ ክርክር ሲያደርጉ ቆይተው የአቃቢ ህግ ምስክሮችን ሊያስተባብሉ ባለመቻላቸውና ወንጀሉን ስለመፈጸማቸው በሰውና በሰነድ ማስረጃ በመረጋገጡ አንደኛ እድሜ አለም ታገለ በ21 ዓመት እስራትና በሁለት ሺ ብር፣ ሁለተኛ ለአመስገንካከሽ በ16 ዓመት እስራትና በሁለት ሺ ብር፣ ሶስተኛ እሱ ባለው ጥበቡ በ15 ዓመት እስራትና በሁለት ሺ ብር መቀጣታቸው ተገልጿል። ተከሳሾቹ በሌላ እገታ ወንጀል 600 ሺ ብር በመቀበል በፈጸሙት የውንብድና ወንጀል ምርመራ ተጣርቶ በፍርድ ቤት ሂደት ላይ መሆኑን ብስራት ራዲዮ ሰምቷል። የሱዳን ፖሊስ በመብራት መቆራረጥ ምክንያት የተፈጠረውን ተቃውሞ ለመበተን አስለቃሽ ጭስ መጠቀሙ ተነገረ። ሰሜናዊቷ ዋዲ ሀልፋ ነዋሪዎች አዲስ የኤሌክትሪክ መቆራረጥ በመቃወም ላይ መሆናቸውን የአካባቢው ማህበሬ መሪ ተናግሯል። አክለውም የሱዳን ፖሊስ አስለቃሽ ጭስና የጎማ ጥይቶችን በመተኮት ሰልፉ መበተኑ ተገልጿል። ቀደም ሲል ከኃይል አቅርቦት ነጻ የሆነችው ዋዲ ሀልፋ ከተማ ነዋሪዎች ተቃውሞ ማሰማታቸው የጀመሩት ሰኔ አንድ ቀንም ነው። ተቃዋሚዎቹ ወደ ግብጽ ድንበር የሚወስደውን ቁልፍ መንገድ ዘግተው የነበረ ሲሆን ባለፈው ሳምንት ጥያቄያቸው በከፊል ከተሟላ በኋላ እንደገና ዋና መንገዱን ከፍተውታል። ማክሰኞው የፖሊስ እርምጃ ከኤሌክትሪክ መስሪያ ቤቶች ውጭ ያለውን ስብሰባ ለጊዜውን በትኗል። ነገር ግን ተቃዋሚዎቹ በፍጥነት ቁጥጥራቸው እየጨመረ መምጣቱን የኮሚኒቲው መሪ ለሱዳን ትሪቡን ተናግሯል። ህዝቡ ፖሊስ እርምጃ ወስዷል በማለት የከሰሳቸውን የከተማው ዋና ዳይሬክተር ከስራ እንዲባረሩ ለመጠየቅ ወደ አካባቢው የመንግስት መስሪያ ቤትም ዘምተዋል። የህብረተሰቡ መሪ እንደተናገሩት ነዋሪዎቹ የመብራት መቆራረጡን ውድቅ የሚያደርጉት በከተማ ከተማዋ በሚገኙ አስር ሰፈሮች ላይ ያለው የውሃ እጥረት በመባባሱም ነው። በሰሜናዊ ግዛት ውስጥ የተንሰራፋው የኃይል አቅርቦት እጥረት በሚሮዌ ግድብ እና በክልሉ በሚገኙ ሌሎች የኃይል ማመንጫ ጣቢያዎች ላይ የፈጣን ድጋፍ ሰጪ ኃይሎች አርኤስኤፍ የድሮን ጥቃት ተከትሎ መሆኑን ዘገባው አመላክቷል። አውስትራሊያ፣ ካናዳ፣ ኒውዘርላንድ፣ ዩናይትድ ኪንግደም ና ኖርዌ በሁለት የእስራኤል የቀኝ አከርካሪ ሚኒስትሮች ላይ ማዕቀብ ጣለ። አውስትራሊያ፣ ካናዳ፣ ኒውዘርላንድ፣ ኖርዌ ና ዩናይትድ ኪንግደም የቀኝ አክራሪ እስራኤል ሚኒስትሮችን ኢታማር ቤን ጊቨርን ና ቤንዛሚን ስሞትሪች በዌስት ባንክ ና በጋዛ ፍልስጤሞች ላይ አመጽ መቀስቀስ በሚል ማዕቀብ እንዲጣሉ የውጭ ጉዳይ ሚኒስተሮች በጋራ በሰጡት መግለጫ አስታውቀዋል። ቀደም ሲል በእስራኤል ውስጥ ዘረኝነት በማነሳሳት ና የሽብር ድርጊቶችን በመደገፍ የተከሰሱ የእስራኤል ብሔራዊ ደህንነት ሚኒስተር ቤንጀቪር ና የገንዘብ ሚኒስተር ስሞትሪች አዲስ ማዕቀብ ተከትሎ በንብረት ላይ ና በጉዞ እገዳ ይጠብቃቸዋል። በጠቅላይ ሚኒስተር ቤንጃሚን ኔታናዩ መንግስት ውስጥ በሚኒስተር በነበሩ ጊዜ በዌስት ባንክ ውስጥ በህገ ወጥ የእስራኤል ሰፈር ውስጥ የሚኖሩ ፍልስጤማውያን መጥፎ ና መባረር ህገ ወጥ ሰፈራን መስፋፋትና የፍልስጤም መሬቶች ወደ እስራኤል የመቀላቀል ጉዳይ ቁልፍ ደጋፊም ነበሩ። ማዕቀቡን ይፋ ያደረጉት የአምስቱ ሀገራት የውጭ ጉዳይ ሚኒስተር የጋራ መግለጫ ቤንጀቪር እና ስሞትሪች አክራሪነትን አነሳስቷልና በፍልስጤም የሰብአዊ መብት ላይ ከባድ ትንኮሳ አድርጓልን ብለዋል። ለዚህም ነው ተጠያቂ የሆኑት ተጠያቂ ለማድረግ አሁንም እርምጃ የወሰድ ነው ሲሉ አምስቱ ሀገራት ተናግረዋል። አውስትራሊያ ጠቅላይ ሚኒስተር አንቶኒ አልባኒስ መንግስት በእስራኤል መንግስት ጋር መተባበሩን ቀጥሏል፣ ነገር ግን በዓለም አቀፍ ሕግ የሚጠበቅበትን ግዴታ መወጣት እንዳለበት መናገራቸውን የሀገሪቱ የሕዝብ ሚዲያ ኤቢሲ ዘግቧል። አልባኔዝ አክለውም እኛ ያየናቸው እያንዳንዱ የእስራኤልን የማስፋፊያ አክራሪ ንግግሮች ከኔታናዊ መንግስት አባል ጋር የሚቃረኑም ናቸው።